ሰላም ውዴ ጸባውት ቲቪ ቤተሰቦች፣ በዛሬው ቪዲዮዋችን በብዙ ቤተ እምነቶች ከመጽሐፉ ምስጢራዊነትና ለመተርጎም ከመቸገር የተነሳ ከመጽሐፍ ቅዱስ እንዲቀነስ ስለተደረገው ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስለምትጠቀምበትና ምስጢሩንና ትርጉሙን አምልታ ስለተረዳቸው የመጽሐፍ ቅዱስ አንዱ ክፍል ስለ ሆነው ስለ መጽሐፈ ሄኖክና በውስጡ ስላሉት አስደናቂ ምስጢራት እንመለከታለን። የሄኖክ መጽሐፍ የሰው ልጅ በእግዚአብሔር መንገድ ከሄደ ከመላእክት በላይ መሆን እንደሚችል ያሳየናል። የኀጢአት አመጣጥና በዓለም ፍጻሜ ዙሪያ ያሉትን ታላላቅ ምስጢሮችን ደብቋል። በዚህ ቪዲዮ የኖኅ ቅድመ አያት የሆነው ሄኖክ ሞትን ሳይቀምስ ወደ ሰማይ ዓለማት መወሰዱን ብቻ ሳይሆን የፍጥረትን ጥልቅ አወቃቀርና መለኮታዊ ሥርዓትን እንዴት እንደተመለከተ በጥልቀት እናያለን። መጽሐፍ ሄኖክ እንደሚለው ዓለም በኃጢአት የተሞላችው በሰዎች ብቻ ሳይሆን በመላእክት ዓለም ሥርዓት ውስጥ በተጀመረ እግዚአብሔርን መካድና ከትዛዙ መውጣት ነው። ስማዚያ በሚባለው መልአክ መሪነት ሁለት መቶ የሚሆኑ መላእክት የሰውን ሴቶቹ ውበት ተመኝተው የእግዚአብሔርንም ትዛዝ ጥሰው ወደ ምድር ወርደዋል። አዛዜልን ጨምሮ ሌሎች መላእክትም የተከለከሉ እውቀቶችን ለሰው ልጆች አስተምረዋል። የወደቁት መላእክትና የሰው ልጆች ውህደት ሦስት ሺህ ክንድ የሚረዝሙ እጅግ ግዙፍና ጨካኝ የሆኑ ኔፍሊም የሚባሉ ካልን ፍጥረታት እንዲፈጠሩ ምክንያት ሆነዋል። እነዚህም ባላቸው ከፍተኛ ረሃብ ምክንያት ፍጥረታት አልበቃ ብለዋቸው የሰው ልጅ ስጋ ተመግበው ነበር። ሄኖክ ከዚህ በተጨማሪ ወደ ሰማያት ከፍታዎች በሊቃነ መላእክት እየተመራ የፍጥረታትን ሚስጥር አይቷል። የፀሐይና የጨረቃ መውጫና መግቢያ በሮችንም ተመልክቷል። የእግዚአብሔርን ትእዛዝ የማይጠብቁ ከዋክብትና መላእክት የሚታሰሩበትንም ቦታ ተመልክቷል። እንዲሁም የጻድቃንና የኃጥአን ነፍሳት የሚጠበቁበትን ስፍራ ተመልክቷል። ከዚህ በላይ ሄኖክ የጉዞ ፍጻሜ እጅግ አስገራሚ ነበር። ሄኖክ በእግዚአብሔር ዙፋን ፊት ቀርቦ ከሰውነት ማንነት ወጥቶ የክብር ልብስን ለብሶ ወደ አዲስና ታላቅ መንፈሳዊ ፍጡር ተለውጧል። ይህ የሄኖክ አዲስ ማንነት ሜትሮን ተብሎ የተሰየመ ሲሆን 365 ዓይኖችና ሰባ ሁለት ክንፎች ያለው ከመላእክት ሁሉ በላይ የሆነና ክብርና ስልጣን ያለው የሰማይ ጸሐፊ ሆኗል። ይህን ቪዲዮስ ከመጨረሻው ቢመለከቱ እነዚህንና ሌሎች ያልተሰሙ ለማመን የሚከብዱ ሚስጥሮችን ይዟል። ኦርቶዶክሳዊ የሆኑ ትምህርቶችና የቅዱሳን ታሪክ እንዲሁም አስገራሚ እውነታዎች የሚቀርብበትን ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሆኑ። ቪዲዮውን ላይክ አድርገው ቢጀምሩት ለብዙዎች እንዲዳረስ አስተዋጽኦ ያደርጋሉ። ቢዝነስዎን ጀምረው የሚጠብቁትን ያህል ደንበኛ እያገኙ አይደለም? ምርቶ እጅግ በጣም ጥሩ ቢሆንም ወደ ትክክለኛ ደንበኛው መድረስ አቅቶታል? አይጨነቁ፣ ለዚህ መፍትሄው አለን። እኛ አቤል ማርኬቲንግ ሶሉሽን እንሰኛለን። ንግዱን በሶሻል ሚዲያ በማስተዋወቅ ስኬታማ እንዲሆኑ እንረዳውታለን። በፌስቡክ ቡስታችን በሚሊዮን የሚቆጠሩ ሰዎችን እንዲያገኙ እናደርጋለን። በኢንስታግራም ውስታችን ብዙ ተመልካችና ደንበኛ እንዲያገኙ እናደርጋለን። እንዲሁም ስራውን ብዙ ተመልካችና ቤተሰብ ባለው ቻናላችን በማስተዋወቅ የስራው እድገት እንዲፋጠን እናደርጋለን። በስልክ ቁጥራችን በቴሌግራምና በዋትስአፕ ገጻችን ቢያናግሩን ፈጣን ምላሽ እንሰጣችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የሄኖክ መጽሐፍ ከሌሎች ሃይማኖታዊ ጽሑፎች በተለየ ሁኔታ ስለ ፍጥረት አወቃቀርና መለኮታዊ ሥርዓት እጅግ ዝርዝርና አስገራሚ መረጃዎችን ይሰጣል። ከመጽሐፈ የሄኖክ እጅግ አስገራሚ ታሪኮች መካከል አንዱ የመላእክቱ ውድቀት ነው። ይህ ታሪክ በመጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ ስድስት ከቁጥር አንድ እስከ አራት ላይ በአጭሩ ከተጠቀሰው የእግዚአብሔር ልጆችና የሰው ሴቶች ልጆች ታሪክ የተነሳ ሄኖክ በጥልቀት የሚያስረዳው እጅግ አስገራሚ ዝርዝር የተሰጠበት ታሪክ ነው። መጽሐፈ ሄኖክ እንደሚለው እግዚአብሔር ለሰው ልጆች ጠባቂዎች እንዲሆኑ የመደባቸው መላእክት ነበሩ። እነዚህ መላእክት ከሰማይ ወደ ምድር እየተመለከቱ የሴቶችን ውበት አዩና ተመኙ። እስማዚያ በተባለው መልአክ መሪነትም ሶስት መቶ የሚሆኑ መላእክት በሄርሞን ተራራ ላይ ተሰብስበው ከእግዚአብሔር ትእዛዝ ውጪ የሰውን ሴቶች አግብተው ልጆችን ለመውለድ በመሐላ ቃል ኪዳን ተፈራረሙ። ከእግዚአብሔር የተሰጣቸውን መለኮታዊውን ስርዓት ጥሰው ወደ ምድር ወረዱ። መውረድም ብቻ አይደለም፣ እነዚህ መላእክት ለሰው ልጆች የተከለከሉና የተሰወሩ እቆቶችን አስተማሩ። አዛዚኤል የሚባለው መልአክ የጦር መሳሪያዎችን መስራትና ብረቶችን እንዴት እንደሚሰሩ በብረቶቹ ምን ምን እንደሚሰራ ለሰው ልጆች አስተማረ። በዚህም ሳያበቃ የሴቶች ጌጣጌጦችንና መዋቢያዎችን፣ አይን መኳልን፣ ቅንድም መቀንደምን እናም ሌሎች ተፈጥሮአዊ ያልሆኑ መዋቢያዎችን እንዴት እንደሚሰራ አስተማራቸው። ሌሎቹም መላእክት ደግሞ የኮከብ ቁጠራን፣ መድኃኒቶችን ስር መቁረጥንና ጥንቆላን የፀሐይና የጨረቃ እንቅስቃሴ ምስጢርን አስተምረዋል። እነዚህ ዕውቀቶች ጊዜያቸውን ያልጠበቁና ለሰው ልጅ እድገት ሳይሆን ጥፋትን የሚያመጡ የሰው ልጆች እግዚአብሔር ላይ እንዲያምፁና ኀጢአት እንዲስፋፋ ምክንያት ሆነዋል። የነዚህ መላእክት ለጥፋት መውረድ ከሰው ልጆች ሴቶች ጋር በመገናኘት ኔፍሊም የተባሉ አስፈሪና እጅግ ግዙፍ የሆኑ ፍጥረታት መወደድ ምክንያት ሆነዋል። ሄኖክ ስለ ኔፍሊሞች የሰጠው ገለጻ አስፈሪና ለማመን የሚከብድ ነው። ኔፍሊሞች እጅግ ግዙፍና ጨካኞች ነበሩ። ቁመታቸው ሦስት ሺህ ክንድ የሚቆጠር እንደነበረ ይነገራል። እነዚህ ግዙፍ ፍጥረታት በልተው የማይጠግቡ ነበሩ። እነዚህ ግዙፎች መጀመሪያ የምድር ምግብ በሙሉ በልተው ጨረሱ። ከዚያም ምግብ ሲያልቅ መጀመሪያ በምድር ያሉ እንስሳትን መመገብ ጀመሩ። ነገር ግን እነዚህ ሦስት ሺህ ክንድ የሚረዝሙ ግዙፋን ፍጥረታት በመጨረሻም በሰው ልጆች ላይ ዞሩ። የሰውን ሥጋ መብላትና ደማቸውንም መጠጣት ጀመሩ። በኔፍሊሞችና በመላእክት ውድቀት ምክንያት ምድር በአመፃ ተሞላች፣ ብጥብጥ በዛ። ምድር ራሷ ከበደሉ ክብደት የተነሳ ወደ እግዚአብሔር መጮህ ጀመረች። እግዚአብሔርም የምድርን ጮህ ሰማ፣ የጥፋትዋም እንዲመጣ ወሰነ። ሊቃነ መላእክትም ተልከው የወደቁትን መላእክት አሰሯቸው። መሪያቸው አዛዝኤል ለዘላለም ፍርድ በጨለማ ገደል ውስጥ እንዲታሰር ተደረገ። ሌሎች መላእክትም ደግሞ በምድሩ ውስጥ በጉድጓድ ውስጥ ታስረው ለሰባቱ ውልድ ያህል ለፍርድ ቀጠሮ እንዲጠብቁ ተደረገ። ኔፍሊሞችም በጦርነትና በእርስ በእርስ ግጭት እንዲሁም በመጨረሻም በታላቁ የጥፋት ውሃ ተደመሰሱ። እጅግም የሚያስገርመው የኔፍሊሞቹ ስጋቸው ሲጠፋ መንፈሳቸው በምድር ላይ ቀርተው እርኩሳን አጋንንት ሆነዋል። ሄኖክ እንደገለጸው አብዛኞቹ የሰው ልጆች የሚያስጨንቁና የአጋንንት መንፈሶች የመጡት ከመላእክትና ከሰው ልጅ ጥምረት መሆኑን ይነገራል። የታሪክ የኀጢአትና የክፋት አመጣጥን በተመለከተ እጅግ የተለየ አመለካከትን ይሰጣል። ከፍተኛ ስልጣን ያላቸው ፍጥረታት ባደረጉት ክህደት ምድር እንዴት እንደተበላሸችና የጥፋት ውሃ ምክንያት ምን እንደሆነ ያሳየናል። በተጨማሪም በመጽሐፈ ሄኖክ ላይ ከተጠቀሱ ታሪኮች መካከል የሄኖክ ወደ ሰማይ ጉዞ ነው። ይህ ጉዞ በጣም አስደናቂና ጥልቅ ምስጢር ያለው ነው። የሄኖክን ራእይ ብቻ ሳይሆን የፍጥረታትን አወቃቀር በተመለከተ መንፈሳዊ የሆኑ አመለካከቶችን የሚያሳይ ነው። ሄኖክ ከምድር ከተወሰደ በኋላ ሞትን ሳይቀምስ በእግዚአብሔር ወደ ሰማይ ዓለማት መወሰዱን መጽሐፉ ይገልጽልናል። እዚያም በመላእክት እየተመራ የፍጥረታትን ምስጢር እና የዓለማትን አወቃቀር መለኮታዊ ፍርድንም ተመልክቷል። ሄኖክ ወደ ሰማይ በተወሰደ ጊዜ የመላእክትን ስርዓትና ተግባር ተመልክቷል። በተለይም አራቱ ታላላቅ ሊቃነ መላእክት በጉዞ ውስጥ ወሳኝ ሚና ነበራቸው። ሄኖክን የመራው ዋናው መልአክ ቅዱስ ኡራኤል ሲሆን የኮከቦችን የፀሐይና የጨረቃን እንቅስቃሴን እንዲሁም የዓለማትን አወቃቀር ምስጢር አስረድቷል። ቅዱስ ሩፋኤል ደግሞ የምድር ምስጢራት በተለይም የወደቁት መላእክት የታሰሩበትን ቦታ አሳይቶታል። ቅዱስ ሚካኤል ስለ ፍርድና የኃጥአንና የጻድቃን ቦታዎችን አሳይቶታል፣ በተጨማሪም ስለ መለኮታዊ ፍርድ አስተምሮታል። ቅዱስ ገብርኤል ስለ ምድር ለምነትና ፍሬያማነት እንዲሁም ስለ ገነት ምስጢራት ገልጾለታል። በጉዞው ወቅት ሄኖክ የሰማይ መጻሕፍት እየተባለ የሚጠራውን ክፍል አግኝቷል፣ ይህም የዓለምን ሥርዓት ይዟል። ሄኖክ ከተመለከታቸው አስደናቂ ነገሮች መካከል ፀሐይና ጨረቃ የሚገቡባቸውና የሚወጡባቸው ስድስት ስድስት በሮች እንዳሉ ተመልክቷል። እነዚህ በሮች ለየዓመቱ 364 ቀናት ስሌት መሰረቱ ሆነው ያገለግላሉ። ሄኖክ በፀሐይ ዑደት ላይ ተመስርቶ የዓመታትንና የወራትን ስሌት ተረድቷል። ሄኖክ ከተመለከታቸው ነገሮች መካከል እጅግ አስገራሚው ከዋክብትና መላእክት የእግዚአብሔርን ትእዛዝ ቢጥሱ የሚታሰሩበትን ቦታ ማየቱ ነው። ትእዛዛቸውን ያልጠበቁና ዘግይተው የወጡ ኮከቦች የከዋክብት እስር ቤት ተብሎ ወደሚጠራው በእሳትና በጨለማ ወደ ተሞላው ገደል ውስጥ ይጣላሉ። ሄኖክ በተለያዩ ሰማያት ውስጥ ሲጓዝ በምድር ላይ ያሉ ተፈጥሮአዊ ክስተቶች የሚመነጩበትን መለኮታዊ መጋዘን አይቷል። ከነዛ መካከል የነፋስ መጋዘንን አይቷል። ነፋሳት በምድር ላይ ከመሰራጫታቸው በፊት የሚቀመጡበትን ስፍራ ተመልክቷል። ነፋሶች በክብደትና በዓላማ ተከፍለው በበሮች እንደሚወጡና እንደሚገቡ ተመልክቷል። በተጨማሪም የዝናብ ውሃ፣ ጤዛ፣ በረዶና ውርጭ የሚቀመጡባቸውን ክፍሎች አይቷል። እነዚህ ሁሉ ነገሮች በየጊዜው በልዩ ልዩ መላእክት ቁጥጥር ስር ሆነው ለምድር እንደሚሰጡ ተመልክቷል። ሄኖክ ሰማያዊውን ዓለም ሲጎበኝ የሰው ልጆች ከመጨረሻው ፍርድ በፊት የሚቆዩበትን ስፍራ ተመልክቷል። ጻድቃንና ሃጣን ከሞቱ በኋላ ነፍሳቸው የሚጠበቅበት ልዩ ተራራማ ሸለቆ ስፍራ አይቷል። ሄኖክ በተመለከተው መሠረት የጻድቃን ቦታ በብርሃንና በንጹሕ አይታጀበ ብሩህና ሰላማዊ ስፍራ ነው። የኃጢአተኞችን ቦታ ጨለማና ቀዝቃዛ፣ ዘላለማዊ ፍርድ የሚጠብቁበት የተከለለ ስፍራ ነው። በጉዞ ፍጻሜ ሄኖክ ወደ ሰባተኛው ሰማይ ወጥቶ የእግዚአብሔር ዙፋን ያለበትን ቦታ ተመልክቷል። ሄኖክ በዚህ የክብር ዙፋን ፊት በሺዎች የሚቆጠሩ በሱራፊል በኪሩቤልና በአፍኒም መላእክት የታጀበውን የእግዚአብሔርን ታላቅነትና ክብር ተመልክቷል። ሄኖክ በእነዚህ መላእክት ፊት በድንጋጤ ቢዋጥም በራእዩ ውስጥ መለኮታዊ ፍርድ በምን መልኩ እንደሚከናወን ተገንዝቧል። በዕብራይስጥ ቋንቋ የተጻፈው የሄኖክ መጽሐፍ ስለ ሄኖክ አስገራሚና በሰው ልጆች ሥጋዊ አስተሳሰብ ለማመን የሚከብዱ ነገሮች ተጠቅሶበታል። ከነዛ መካከል ሄኖክ ወደ ታላቁ ሜትሮንነት መቀየሩ ነው። ይህ ታሪክ እጅግ ጥልቅና አስገራሚ ክፍል ነው። ይህ ለውጥ የሰው ልጅ ከእግዚአብሔር ጋር ሊኖረው ስለሚችለው ስፍራና ትልቅ ግንኙነት ምን ያህል ሊሆን እንደሚችል የሚያሳይ ነው። ሄኖክ ከምድር ከተነጠቀ በኋላ በአስሩ የሰማይ ዓለማት በኩል አድርጓል። እያንዳንዱ ሰማያት የራሱ የሆነ ዓላማ አለው፣ ሥርዓትና የመላእክት ክፍልም አለው። ሄኖክ በእያንዳንዱ ደረጃ ሲያልፍ ከሰውነቱ ወደ መልኮታዊ ማንነት እየተቀየረ ሄዷል። መላእክት ሄኖክን በሰማያት ውስጥ ሲመሩት ቀስ በቀስ የሰውነቱ ቅርጽና ጸባይ መቀየር ጀመረ። በአንዳንድ ትርጓሚዎች መሠረት በታላቁ ሰማይ በር ላይ ፊቱና ገጽታው እንደ መላእክት በብርሃን ያበራል። የሄኖክ ጉዞ የመጨረሻውና ወሳኙ ክፍል በሰባተኛው ሰማይ ውስጥ በሚገኘው የእግዚአብሔር የክብር ዙፋን ፊት መቅረብ ነው። እዚህ ቦታ ላይ ሄኖክ የመጨረሻውን መለኮታዊ ለውጥ አግኝቷል። እግዚአብሔር ሄኖክን ከፊቱ ባለው ስፍራ አስቆሞ ልዩ መልአክትን አዘዘ። ሄኖክ የለበሰው የምድር ልብስ ወዲያውኑ ተወገደለት። የክብር ልብስ፣ የብርሃን ልብስና ዘላለማዊ ዘውድ ተሰጠው። ይህ ልብስ መለኮታዊ ኃይልና ስልጣን ያለው ነው። ሰውነቱን ከመሬታዊ ባህሪ ሙሉ በሙሉ የሚለይና አዲስ ማንነትን የሚያጎናጽፍ ነው። ሄኖክ እንደ ሰዓት ብልጭ ጣሞን ጀመረ። በዚህ ታላቅ ለውጥ ማብቂያ ላይ ሄኖክ አዲስ ስም ተሰጠው። ሜትሮን ተባለ። ይህ ስም ሄኖክ አሁን በሰማያት ውስጥ ያለውን አዲስ ስልጣንና ተግባር ያሳያል። ሜትሮን የሚለው ስም ትርጉሙ አወዛጋቢ ቢሆንም ከዙፋኑ አጠገብ የቆመ የእግዚአብሔር ፊት ወይም ትንሹ ሁሉን ቻይ ተብሎ ይተረጉማል። ይህ አዲስ ስም ሄኖክ ከመላእክት ሁሉ በላይ ልዩ ስፍራና ስልጣን እንዳለው ያመለክታል። በቤተ ክርስቲያናችን አስተምሮ መሰረትም አስረኛው ማዕረግን ይመስላል። ሜትሮን ከሌሎች መላእክት ጋር የሚለየው በግዙፍነቱና በክብሩ ነው። በዕብራይስጥ ቋንቋ የተጻፈው መጽሐፍ ስለ ሜትሮን አካል የሰጠው ገለጻ አእምሮን የሚፈትን ነው። አዲሱ የሄኖክ አካል 365 ዓይኖችና ሰላሳ ስድስት ጥንድ ክንፎች ወይም ሰባ ሁለት ክንፎች ነበሩት። እያንዳንዱ ክንፍ መላውን ዓለም መሸፈን የሚችል ነበር። ቆዳው ከእሳት ነበልባል የተሰሩ፣ አጥንቶቹ ከጠንካራ ፍም የተሰሩ፣ ዓይኖቹ እንደ መብረቅ የሚንቀለቀሉ ናቸው። መላእክቱ እንኳን ሳይቀር በክብሩና በኃይሉ የተነሳ እንዲሰግዱለት ተደርጓል። ምክንያቱም የእሱ ማንነት ከእግዚአብሔር ክብር የመነጨ ነውና በእግዚአብሔርና በመላእክት በእግዚአብሔርና በሰው ልጆች መካከል እንደ አማራጅ ሆኖ ያገለግላል። ሄኖክ በምድር ላይ ሳለ የተዋጣለት ጸሐፊ እንደነበርም ይታመናል። ብዙ መጽሐፍትንም ጽፏል። ወደ ሜትሮን ከተቀየረ በኋላም የእግዚአብሔርን ህግጋት ጋት የፍጥረታትን ምስጢርና የሰው ልጆች ታሪክ የሚመዘግብ ታላቅ የሰማይ ጸሐፊ ሆኗል። ከባል በሚባለው የአይሁድ ምስጢራዊ ትምህርት ዘንድ ሜትሮን ሰዎችን ወደ ምድር ሲወለዱ የሚመራና ከሞቱ በኋላ ነፍሳቸውን የሚጠብቅ መልአክ እንደሆነ ይታመናል። ይህ የሄኖክ ወደ ሜትሮን የመለወት ታሪክ እጅግ ግዙፍ፣ ምስጢራዊ እና በጥንታዊ ሃይማኖታዊ ትፊቶች ውስጥ ትልቅ ቦታ የሚሰጠው ነው። የሰው ልጅ ማንነት ምን ያህል ጥልቅ ሊሆን እንደሚችል የሚገልጽ ታሪክ ነው። ሄኖክ ሞትን ሳያ ወደ ሰማይ መወሰዱ የሰው ልጅ ከእግዚአብሔር ጋር እስከ መጨረሻው ሊዋሃድ ሊዋሃድና መለኮታዊ ክብርን ሊቀበል እንደሚችል ማሳያ ነው። ሜትሮን የሚባለው መልአክ የተፈጠረው ከመጀመሪያው የመላእክት ክፍል ሳይሆን ከሰው ልጅ ዘር ነው። ይህ ደግሞ በሰማያዊ ስርዓት ውስጥ ሰው ልዩ ስፍራ እንዳለው ያመለክታል። ስለዚህም ውድ ተመልካቾቻችን ዛሬ አብረን የሄኖክን መጽሐፍ ጥልቅ ሚስጥር ጎብኝተናል። ይህ መጽሐፍ በሥጋዊ አስተሳሰብ ሊተረጎም የማይችል ነው። ለአንዳንዶችም ተረት የሚመስል ታሪክ ነው። የመጽሐፈ ሄኖክ ታሪክ የምንኖረውን ዓለም አወቃቀር በተመለከተ በሺዎች የሚቆጠሩ ጥያቄዎችን የሚያጭር ነው። ኀጢአት የጀመረው በምድር ሳይሆን በሰማይ እንደሆነ ያሳየናል። የሰው ልጅ ሰማያዊ ሥርዓት ውስጥ ምን ያህል ስፍራ እንዳለውም ያሳየናል። የቅዱስ ሄኖክ ረድኤት በረከቱ ምልጃው አይለየን። እግዚአብሔር በቸርነቱ እኛንም ለክብር ያብቃን።